ለአስር ሺህ ቁጥሩ ስለሆነ ነው። ይመስለኛል ምክንያቱም ምንድናቸው የምታያቸው አንደኛው የመጀመሪያው አስር ነው። የ ማለት መቶ ነው። ሁለት ሲሆኑ አስር ሺህ ይሆናል ማለት ነው። የ የ ሲሆን የ የ ሲሆን ፊት ከአስር ቁጥር አለ። ስለዚህ አስር ሺህ መጨረሻ እንደገና እነስላነ እና መጀመሪያው አስር ነው አንድ ዜሮ ከዛ ሁለቱ መቶዎች ስንት ዜሮ አላቸው አራት ሲደመር አምስት ዜሮ አለ ማለት ነው እና ስንት በጣም ግሩም! የመጀመሪያውን ዙር አሸንፈሃል። አትሊስት እንግዲህ በሌላ ፕሮግራማችን ደግሞ አምስት መቶ ላይ ትደርሳለ። በጣም እናመሰግናለን ተመልካቾቻችን። ከኢቢኤስ ቴሌቪዥን የእንቆቅልሽ ዝግጅታችን አሁንም እንደቀጥለን እንግዲህ አሁን ከዚህ በኋላ